አዴ ድራማ ክፍል አርባ ስድስት እንግዲህ ለአዴ የታቀደው እቅድ ለሊዲያ ሆኗል ማለት ነው። ሊዲያን እንግዲህ ናኦል ወደዚህ ቤት ሲመጣ እንግዲህ ሊዲያን፣ አደይንና ለምለምን እዛ ቤት እንዲያስወጣ በተለያየ መንገድ ሁሉንም ጥርግርግ አርጋ ፍቅር ከቤት ልታስወጣ ነበር ናኦልን ያመጣቸው። እንግዲህ በመጀመሪያ ደረጃ አደይን ወስደ ሀግትልኝና አሰቃያት ነበር ያለችው። ነገር ግን እሱ እንግዲህ የተባለውን ሳይሆን ያልተባለውን ሊዲያ የዋህና ቅን ስለሆነች እንግዲህ ስራ አለ በማለት ትቀየሩበታላችሁ፣ በአንድ የራሳችሁን ትቀይራላችሁ በማለት እንግዲህ ሊዲያን ስራ አለ ብሎ በምሽት ወስዶ እንግዲህ ታል ማለት ነው። የሆነ ቦታ ወስዷታል። ምን ሊያደርጋት እንደሚችል አይታወቅም። ሴተኛ ዳርም ሊያደርጋት ይችላል። ነገር ግን ቤዛ አይታቸው ስለነበረ መጀመሪያ እየተከተላቻቸው ሄዳ ነበረ። ስለዚህ ናኦል እየተያዘ ይመስለኛል። ምክንያቱም ቢዛ ወደ ቤት ስትመለስ ሊዲያን ሲፈልጓት ስለምታገኝ ያየችውን ቦታ ትጠቁማለች ማለች ብዬን ማስበው ከኋላ እየተከታተለቻቸው ስለነበረ ማለት ነው። ቤት ውስጥ እንግዲህ ወንድሟ ዴብ እየፈለጋት ነበር። ነገር ግን ሊያገኛት አልቻለም። ስልኳም አልሰራለት ብሎ በጣም እየተጨነቀ ነበረ። ሰው ሊዲያ መጨረሻዋ ምን ይሆን ይሆን? ናኦልስ እንግዲህ ፍቅር ያዘዘችው አዴን ነበር። ነገር ግን ሊዲያ ነው ወስዶ አግቷታል ማለት ነው። ከዚህ በኋላ ፍቅር ሴራዋ ከሽፎባታል ማለት ነው። ፍቅር እንግዲህ ከዚህ በኋላ አዴ ላይ ብዙ ነገር ልታደርግ ትችላለች። አሁን ግን በጣም ብዙ ጊዜ ከዚህም በላይ ሞክራ ነበረ። አሁንም እየሞከረች ትገኛለች። አዴን ዛ ቤት ለማስወጣት፣ ለመጉዳት፣ በነሱ ለማስጠላት፣ ከዴብ ለማራቅ ማለት ነው። ፍቅር እንግዲህ ለዴብ አሁንም እንደምትወደውና እንደምታፈቅረው ከእሱ ጋር መሆን እንደምትፈልግ እየነገረችው ነበር። ነገር ግን እሱ አሁንም ቢሆን ከሷ ጋር መቼም ቢሆን መሆን እንደማይችል ከዚህም በኋላ ሊሆን እንደማይፈልግ አስረግጦ እየነገራት ነበረ። ሌላ አንቺ ሊሆንሽ አልችልም፣ ከአንቺ ጋር መሆን አልፈልግም፣ ፍላጎቴም አይደለም፣ ከኔ ራቂ፣ የአንቺ ፍቅረኛ ልሆን አልችልም እያላት ነበረ ፍቅር ግን ተስፋ ባለመቁረጥ እንግዲህ አደይን እዛ ቤት ለማስወጣት ጥረት እያደረገች ነበረ እና ኦልም እንግዲህ እዛ ቤት እንዲቆይ ዲብ ባይፈልግም እንዲወጣ አስገድዶት ነበር በተደጋጋሚ ነገር ግን የሆነ መላ ፈጥረው ከፍቅር ጋር ቤታችን ተቃጥሎብን ነው ሜዳ ላይ ስለነበር ከዚህ በኋላ ለትንሽ ቀን እዚህ ቤት ልቀመጥና ቤት ከተከራየው በኋላ እወጣለው እያለው ነበረ ዲብም እንግዲህ የዋና ቅን ስለነበረ በደካማ ጎኑ ስለገቡበት ፈቃደኛ ሆኖ እዚህ ቤት ቤት እስከሚያገኝ ድረስ እንዲቀመጥ ፈቅዶለት ነበረ በዚ አጋጣሚ ነበረ። አደይንም ለምለምንም ይህን ስራ ስሩ፣ አሪፍ ስራ ነው፣ ትቀየሩበታላችሁ በማለት ለመሸወድ ሞክሮ ነበረ። ነገር ግን አደይና ለምለም ፊት ስላልሰጡት፣ ጭራሽ ሊዲያ ቤዛንም ሞክሮ ነበረ ግን ቤዛን ፊት ልትሰጠው ስላልቻለች ሁሉም ስለከበዱት፣ ሊዲያ በየዋህነቷ እንግዲህ አታሏታል ማለት ነው። ስራ መስራት ትችያለሽ፣ ራስን ትቀየሪያለሽ በማለት እሷን አታሎ ወስዷታል ማለት ነው። ከዚህ በኋላ እንግዲህ ፍቅር ያቀደችው ነገር ከሽፎባታል። የከፈለችው ገንዘብም ምክንያቱም ሊዲያውን ከታገተጅበት ስትወጣ ሁሉንም ነገር ዴብ ስለሚያውቅ እዛ ቤት ያባረረዋል ማለት ነው። እሱ ብቻ ሳይሆን ፍቅርም ሁሉ ነው የምትባረረው ወይም ሌላ ነገር ውስጥ የምትገባው ምክንያቱም ይህ ነገር ፍቅር እንዳመጣችው ያው ተቸግሮ እንደመጣ እንጂ እንደዚህ ሊያደርግ እንደመጣ ቤት ውስጥ ያሉት ሁሉም አያውቁም ማለት ነው። አሁን ላይ ቤዛ በጣም ከባድ ሆናባቸዋለች። ከፍቅር በላይ ቤዛ ናት ከባድ የሆነችባቸው። አሁን ላይ ፍቅር ዝም ብላ በሌላ ሰው ነው እየተበቀለች ያለችው። ቤዛ ግን መማታትም ትፈልጋለች፣ መናገርም ትፈልጋለች። ብዙ ነገር እያደረገቻቸው ነበረ እንግዲህ አደይን ቤዛ ጓደኛሽ ሽ እንደዚህ ያደረገችኝ ብላ ለምለምን ሲያቅታት ወደ አደይ ዞራ እንግዲህ እሷ ልትመታት ስታፋጥጣት ነበር ለምለም ገብታ ገፍትራ ያስወጣቻት፣ አትንኪያት አትድረሽባት በማለት ለምን እንደዚህ ያደረገችኝ ብላ እንግዲህ አደይን እየሙነጫጨረቻት ና እየቧጨረቻት ነበር የጓደኛዋን ልብ እሷ ላይ ልትወጣባት። ባርኮትም እንግዲህ አደይን እንደሚወዳትና ና እንደሚያፈቅራት ስለሰማች ዴብን ሄዳ እንዴት ነው ሰራተኛ ልታፈቅሩ የምትችሉት እያለች እየጠየቀችው ነበር ስለማንም ማንነት ያስወጣ ጊዜ ዝም ብለሽ አትቀባጥሪ፣ ክላስ የውጭልኝ ብሎ ነበር። ዲም እንግዲህ ያስወጣት። አሁን ግን ባርኮት ለእኔ ኃላፊነት ሰጥቶኛል፣ ካለእኔ ፈቃድ ማንም ሰው ምንም እዚህ ቤት ሊያደርግ አይችልም፣ እያለች ትገኛለች። ቤዛ ማለት ነው። ማንም ሰው ሁሉም ሰው ቢሆን እኔን አስፈቅዶ ነው እዚህ ቤት የሚደረጉ ነገሮችን በሙሉ ማድረግ የሚችለው እያለች ነበር። ሰላም ውድ የቻናል ቤተሰቦች፣ እንዴት ናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ አዲስ ድራማ ክፍል አርባ ስድስት ተለቋል ማለት ነው። በዛሬው ክፍል እንግዲህ ብዙ ነገሮችን የሚቀይሩ እና በቀጣይም ብዙ ነገሮች ሊቀየሩ የሚችሉበት አጋጣሚ ተፈጥሯል ማለት ነው። ምክንያቱም ሊዲያ ታግታለች በአንደኛ ደረጃ። ሁለተኛ ነገር ደግሞ ኤላ ላይ ሴቶቹ እየተረባረቡበት ይገኛሉ። ሊዲያም ቤዛም፣ ቤዛ አሁን በግልጽ የሚያስታውቅ ነገር ነው ማለት ነው ኤላን እንደምትወደው ነገር ግን ባርኮቴን እንደማትወደው በግልጽ እየታወቀ መጥቷል ማለት ነው። ምክንያቱም በቃ በደንብ ምን እንደው ኤላማ በደንብ ያስታ ይታወቃል ማለት ነው። ይህን ነገር ደግሞ ለምለም እንጂ ሌላ ሰው ማንም ሊያቅ አይችልም። ለምለም ልታስረዳቸው በተደጋጋሚ ሞክራለች። ባርኮትም ሊያምናት አልፈለገም የቅናት ስለመሰለበት። ኤላንም ለማስረዳት እየሞከረች ነው ለምለም። ኤላም ቢሆን ሊያምናት አልቻለም ማለት ነው። አዴም እንግዲህ አንቺ ንገሪው እያለቻት ነበር። አዴም ቢሆን እኔ ሊያምነኝ አይችልም ምክንያቱም ቀንታ ነው ብሎ ስለሚያስብ እያለች ነበረ። ሶ አሁን ኤላ ካልነገረው ባርኮት ሊያምን አይችልም። ቤዛ እንደማትወደውና እንደማትወደው። ኤላ ደግሞ ይህን ነገር ለመናገር ቤዛ እንደምትወደው ማወቅ አለበት። እሱ ለምለም የምትለውን ነገር ኤላ ራሱ አያምናትም። የቅናት ነው የሚመስልባት ሰው አሁን ላይ። ቤዛ ደግሞ ኤላን እንደምትወደው ኤላ ላይ አታስታውቅም። በቃ ልክ እንደ ጓደኛ ሆና ነው የቀረበችው። እንደዚህ ያደረገችን ብላ ለም ለም እንግዲህ ሄዳ ቤት እያወራሽ ነበር። ኤላም እንግዲህ ለም ለም ያደረገችው ጥሩ አልነበረም፣ ጥሩ አላደረገችም። እንደዚህ ስላደረገችሽ በለምለም ፈንታ እኔ ይቅርታ ልጠይቀሽ እያለ እንግዲህ እየተለማመጣት ይገኛል ማለት ነው። ቤዛ እንግዲህ ኤላን ልክ እንደ ቅርብ ሰው ሆና ነው እየቀረበች ያለችው፣ እንደ ጓደኛ፣ እንደ ደህና ሰው ሆና ማንነቷን በሙሉ ቀይራ ቀርበዋለች ማለት ነው። ኤላም እንግዲህ አምኗታል። ሌላ ነገር አስባ የመጣች አልመሰለውም ማለት ነው። እዛ ባለችበት አጋጣሚ ነበረ ሊዲያ ወደነ ኤላ ቤት እራሷን ዘና ለማድረግ ስትሄድ ቤዛን ያገኘቻት ይሄ ነገር ደግሞ ሊዲያን በጣም አናዷታል አበሳጭቷታል ስታቅፈው እንግዲህ እንዳያቸዋት ከሆነ ቤዛ በጣም እየተናደደች ነበረ በደንብ እያየቻቸው ነበረ ቤዛ ዛቤት ሄደችው አንደኛ ኤላን ለማሳመን ነው ለምለም ያለችውን ነገር ሁሉ ውሸት እንደሆነ እሷ አውቃ ሌላ ነገር ልታደርግ እንዳልፈለገች ስንጠጣ እንደነበር ሰከርክ ከዛ ላስተኛ ስል መጣች ከዛ በኋላ እንደዚህ ደበደበችኝ ብላ አቤቱታውን አቅርባ ኤላም እንግዲህ አምኗት በለምለም ስም ይቅርታ እየጠየቀ አት ነበረ። ሌላኛው ደግሞ ለምለም ከልጁ ከናኦል ጋር ሌላ ግንኙነት እንደጀመረች እና በተደጋጋሚ እየተገናኙ እንደሆነ እየነገረችው ነበረ። ምክንያቱም ኤላ ለምለምን እንዲጠላት እና ከእሷ ጋር እንዲሆን ስለምትፈልግ ኤላ በትንሹም ቢሆን አምኗታል። ምክንያቱም ፊቱ ሲቀያየር ነበረ። እንግዲህ ኤላ ይህን ነገር እንዴት ነው ሊያልፈው የሚችለው? ለለምለም ይነግራታል ወይስ ደግሞ በራሱ መንገድ ይህን ልጅ ሊከታተለው ይችላል? አቃጥራ እንግዲህ ለምለም እና ኤላ እንዲጣሉ ልታደርግ ነው። በዚሁ አጋጣሚ ነበረ ሊዲያ ዛቤት ሄዳ እንግዲህ ተናዳ ስትወጣ ነበር እና ኦልን መንገድ ላይ አግኝተው ማታ ስራ እንደሚወስዳት ስራ እንደምትገባ ነግሯት ስለነበረ እነኤላ ቤት እንደሄደች ስለሚያቅ ወደ እነኤላ ቤት ሲሄድ ነበር መንገድ ላይ አግኝቷት እንግዲህ በዚሁ ልብስሽ ስራ መሄድ ትቻያለች፣ ብሏት ልብሴ ልቀይር ብላ እንኳን ወደ ቤት ገብታ ቢሆን ይህኔ ዴብ እየፈለጋት ስለነበረ አስወጣትም ነበረ በምሽት። ነገር ግን በዛው በለበሳችው ውስጥ ልብስ ነው ይወሰዳት ስራ እንደምሰሪ ለማንም እንዳትናገሪ ብሏት ስለነበረ ሊዲያ እንግዲህ ለማንም ሰው አልተናገረችም። አሁን ሊዲያ እንዴት ልትገኝ ትችላለች ቤዛ ብታያት እንኳን ምናልባት ቤት ውስጥ ሄዳ ናኦል ጋይቻታለሁ አለው ብላ የምትናገር አይመስለኝም እንግዲህ ቤዛን ካገተ በኋላ ናኦል ወደ ቤት ይመለሳል ማለት ነው ከዛ በኋላ ናኦል ቤት አደረ ማለት ሊዲ ያለችበት ቦታ አይታወቅም ማለት ነው ስለዚህ ዴብ ሄዶ ሊጣላ የሚችለው ኤላጋ ነው ወይም እዚሁ እና ኦልጋ ነው። ስለዚህ ቬዛ ምን፣ ሊዲያ ምን ይሆን መጨረሻዋ? እዛው ታግታ ትቀራለች ወይስ ደግሞ እንዴት ትሆናለች? ተመልሶ ወደ ቤት ሲመጣ እና ኦልስ ፍቅር ምን ልትለው ትችላለች? ሊዲያን ሲያግታት፣ አደይን አግትልኝ ብለው ሊዲያን ሲያግታት በጣም ከባድ ነገር ይፈጠራል ብዬ አስባለሁ። ፍቅር እንደውም ሊዲያን እንዲለቃት የምታደርግ ይመስለኛል። ምክንያቱም እሷ የምትፈልገው መጀመሪያ አደይንና ቤዛን እንጂ ሊዲያን አይደለም። እነዚህ ከወጡ በኋላ ነው ከዛ በኋላ ነው ሊዲያን ማስወጣት የምትፈልገው። ስለዚህ ፍቅር ያሰበችው ነገር ከሽፎባታል ማለት ነው።